አሁን ደግሞ አጠር ያለ መሰናዶን ጋብዛችሁ በ1978 አርጀንቲና የመጀመሪያውን የዓለም ዋንጫ ስታሳካ የሊዮፖልዶ ሉኬን ታሪክ እንመልከት። የብራዚል መንግስት ከቀናት በፊት ነበር ወንድሙን የገደለበት። ከዛ በኋላ የአርጀንቲና መንግስት ከዛ በኋላ ግን ሀገሩን የዓለም ዋንጫ አሸናፊ እንድትሆን አድርጓል። እሱን ታሪክ እንመልከትና ተመልሰን መጣል። የተረገመች ቀን ይላታል ላይጠገን የተሰበረባት ማክሰኞ ናት የሰኔ ስድስቷ። ከዚያች ቀን በኋላ በብርቱ የሐዘን ጥላ የሚሳደድ ሆነ፣ ለሸለብታ እንኳ የማያሳርፍ የሐዘን ውጋት። ሊዮፖልዶ ሐሲንቶ ሉኬ ከአርጀንቲና የዓለም ዋንጫ ጀግኖች አንዱ በአንድ ሰዓት የጊዜ ወሰን ውስጥ ከሐዘን ጣሪያ ወደ ጥልቅ የመርዶ መቀመቅ ተጣለ። እናውቅ የለ በጊዜ ክራሞት የሐዘን ህመም ከደስታችን ይልቅ አብሮን ይኖራል። በ29 ዓመቱ ሉኬ የሆነበት እንዲያ ነበር እና ሰኔ 6 ነበር። 1978 የሪቨር ፕሌት ደጋፊዎች እንደ ቤተ መቅደስ በሚቆጥሩት ኢስታዲዮ ሞኑሜንታል በቦነስ አይረስ የነ ሉኬ አርጀንቲና ከነ ሚሼል ፕላቲኒ ፈረንሳይ ጋር ትጫወት ነበር። ጣሊያንና ሃንጋሪም በነበሩበት ምድብ ጨዋታው የምድቡ ሁለተኛ ነበር። ሊያልቢ ሰሌስቴ የአርጀንቲና ብሔራዊ ቡድን የውድድሩ ቀዳሚ ተጠባቂ ነው። አንድም የዓለም ዋንጫ በአርጀንቲና ስለተስተናገደ ደግሞም የጄኔራል ቪልዳ ወታደራዊ መንግስት የሸፍጥ እጆቹን ስለዘረጋ ሉኬ እንደ ቡድን ጓደኞቹ ሁሉ ከጥብቅና ጥብቅ ካምፓቸው ውጪ ስለሚሆነው አያውቅም። ረጋጭ ወታደራዊ መንግስታቸው ለተቃውሞ ቃል ያወጡን እንደሚያጠፋ፣ ጡብ በእግራቸው አስሮ ወደ ጥልቅ ባህር እንደሚወረውራቸው፣ በማጎሪያዎች እያከማቸ ወጣት ተማሪዎችን በኤሌክትሪክ እንደሚጠብሳቸው እርሱ አያውቅም። ፍርሃትን ግን ያውቀዋል። ሰለባው ነውና ለአርጀንቲና የሚዋደቅ እርሱ በአርጀንቲና ፖሊስ ተያዘ። የዓለም ዋንጫው ሊጀመር ጊዜው ደርሶ ሳለ በቦነስ አይርስ ከተማ ዳርቻ በእርጋታ ሲያሽከረክር አስቆሙት። ሕዝብ ላጎሳቆለው መንግሥት አላሸረገደምና ሲከታተሉት ኖረዋል። ወደ ወና ሰፈር ወሰዱት። በደርዘን የሚቆጠሩት የፖሊስ አባላት ሊዮፖልዶ ሐሴንቶ ሉኬን ወደ አጥር አዙረው ለጥፈው መሣሪያዎቻቸውን ደገኑበት። በራድ ሆኜ አስብ የነበረው ይህን ነው አሁን እሳ በቃልኝ። ግን አላበቃም። የደስታ ጣሪያ የሐዘንንም ስብራት ሊያይኖረ አልገደሉትም። ከሽብር ቅጽበቶች በኋላ የኪስ ቦርሳውን ወስደው የተከፋፈሉትን እነርሱ መኪናውን ዘርፈው ነፍሱን ግን አስተርፈው ሄዱ። ስለዚህ በውጪ ሰርክ የሚሆነውን ብዙ ባያውቅ ፍርሃትን ሲያውቅ ኖሯል። እሺ ሰኔ ስድስት ነው በሞኑሜንታል ወደዚያች እለት እንመለስ። እንግዲያ ዳንኤል ፓሳሬላ ለአርጀንቲና ጎል አስቆጠረ። ሚሼል ፕላቲኒ ፈረንሳይን ላቻ። በቃ 15 ደቂቃ ሲቀረው ግን ሉኬ ከአርጀንቲና የምንጊዜም ምርጥ አጥቂዎች መካከል የሚቆጠረው ቡድኑን ለድል ያበቃበትን ጎል አስቆጥሮ እና አቅሉን በደስታ ስቶ መሬት ላይ ተዘረጋ። ደግሞ ተጎዳ፣ ትከሻው እስኪወልቅ። ዶክተሮች ደረሱ። አፋፍሰው ወደ ሜዳው ጠርዝ ወሰዱት፣ አሰልጣኝ ሉዊስ ሴዛር ሜኖቲ ወደ ነበሩበት። ፈላስፋው ሶሻሊስቱ አሰልጣኝ ሌላ ዞር ሲጋራቸውን ያጤሱ ነበር፣ ተጫዋቾች ቀይረው አጠናቀዋልና። ሉኬ ቡድኑን በአስር ሰው እንዳይተው ትከሻውን በባንዴጃ አስሮ ተመለሰ። ሕመም ቢጸናም እርሱ ለሀገሩ እንዲህ ነበር። ለጨዋታው እንደሚገኙ ቃል ስለገቡለት አባቱና ወንድሞቹም ሲል ወደ ሜዳ ተመለሰ፣ ለአርጀንቲናም ሲል አርጀንቲና ማሸነፈች። ከመልበሻ ቤት ፈንጠዝያ በኋላ በአውቶቡስ ወደ ካምፕ ሊመለስ ከቡድኑ ጋር ሲሳፈር የፌዴሬሽኑ የልዑክ መሪ አስጠሩት። ጎሉን ካስቆጠረ አንድ ሰዓት ቢሆን ነው። እጃቸውን በትከሻው ላይ ጥለው ሀፍረት በተጫነው ድምፅ ዜናውን ነገሩት፣ በእድሜው ሁሉ ያቃዣውን ዜና። ኦስካር ትንሹ ወንድምህ ሞቷል፣ የመኪና አደጋ ገጠመው አሉት። እግሮቹ የተብረከረኩበት ሉኬ ማልቀስ ይቅር መተንፈስ አቃተኝ፣ ይላል በግለ ታሪክ መጽሐፉ። ጠረጴዛው ላይ ተደግፎ ደነዘዘ። ሜኖቲ ሊዮ ወደ ቤትህ ሂድና ከቤተሰቦችህም ጋር ሁን፣ ስትበረታም ተመለስ አሉት። በግለ ታሪክ ክታቡ በደመ ነፍስ ወደ አባቴ ቤት የዜናውን እውነትነት ላረጋግጥ ደወልኩ። አባቴም ማነሳ ለከ ጨዋታውን ለማየት አልመጣም ነበር። ኦስካር ትንሽ ወንድሜ ሞቷል ብሎ ተርኮታል። ፌዴሬሽኑ መኪና አዘጋጀለትና ያሽከረከረ ተጓዘ ወደ ሳንታፌ አምስት መቶ ኪሎ ሜትር ርቃ ወዳለችው ከተማው ለብቻውና በሐዘን ተቆራምዶ የሚያውቁት ሁሉ ከዚያች ቀን በኋላ ሙሉ ፈገግታ ያልታየበት ሆነ ይላሉ ኦስካር ወንድሙ 25 ዓመቱ ብቻ ነበር የወታደራዊ መንግስቱም ተቋሚ ነበር ቤቱ በደረሰ ጊዜ ስላሟሟቱ የሰማው ግን ከነከነው ነው። የፌዴሬሽኑ ሰው ያሉት፣ ወንድምህ ከጎረቤት የተዋሰውን አነስተኛ የጭነት መኪና በጭጋጋማ የአየር ጠባይ ሲያሽከረክር መንገዱ ጠርቶ አልታየውምና አደጋ ገጠመው ነው። አባቱ ግን ቀኑ ብሩህ፣ ሰማዩም ከደመና የጠራ ነበር አሉት። ማን እንደገደለው ለማወቅ ውስብስብ አልነበረም። ቤቱ ገባ፣ አንብቶ እናቱን አቀፈ፣ አባቱንም ወንድሞቹንም። በሩንም ዘግቶ በግድ ጥቂት የሚበላ እየቀመሰ ለቀናት በሐዘን ከረመ። በዚያ ጊዜ አርጀንቲና ከጣሊያንና ሃንጋሪ ጋር ትጫወት ነበር። ሉኬ ግድ አልነበረውም። በወንድም ሞት ፊት እግር ኳስ ምንድን ነው? ከዚያ የወጣው የግድ በሚሰማው የአባቱ የረኅራሄ ተግሳጽ ነው። ሌዮ እባክህ ውጣ፣ ወደ ቡድኑም ተመለስ፣ ደግሞ ለኦስካር ስትል ተጫወትለት። ከዚያ በኋላ በተጫወተ ቁጥር ያደረገው ይህን ነው። ጎል ባስቆጠረ ጊዜ ሁሉ ስለ ኦስካር ብቻ ነበር። ልብን ሰንጥቆ ከሚያልፍ ሐዘን ጋር እንደገና ሉኬ መጫወት ጀመረ። ስለ ሐዘኑ የተቀዛቀዘ ብቃቱ ይናገራል። እግሮቹ ተሳስረዋል። በፍጻሜው ጨዋታ ነበር ወደ ቡድኑ የተመለሰው። አርጀንቲና በታሪኳ ለመጀመሪያ ጊዜ የዓለም ሻምፒዮን ሆነች። ሀገሬው ለቀናት በሐሴት ከረመ። የዚያ ቡድን አጥቂ ግን ከዚያ በኋላ ሰላም አልነበረውም። ሜዳሊያውን ሲቀበል እየተንሰቀሰቀ አለቀሰ። የዓለም ሻምፒዮንነት የደስታ ለቅሶ አልነበረም። በዚህ ህመም ውስጥ ምን ደስታ አለ? ነገር ግን ከዓለም ዋንጫ ስሜታዊ ክስተቶች መካከል አንዱ ሆኖ ይቆጠራል። ሉኬ አዎ፣ ከ1978ቱ የዓለም ዋንጫ ጀግኖች መካከል ነው። ሁሉም አርጀንቲና ያስታውሰዋል። ከነ ሆሴ አርዲለስ እና ከነ ማሪዮ ኬምፐስ ጋር በሚለይ ረጅም ጠጉሩ፣ ባልተለመደ ሪዙ ስሙ በየባሩ ይጠራል። ሰዎች ስለዚያ ደስታ አገላለጹ ምልክት እያሳዩ ያነሱታል ሌዮ የአርጀንቲናውያን የደስታቸው ምክንያት ነበር ነገር ግን ወደ ሜዳ በገባ ቁጥር እንደ አዲስ ስለሚያገር ሽመሙ አያውቁም ሉኬ ልባም ነው የገዛ ሀገሩ መንግስት ወንድሙን ቢቀማውም ከከበደ የልብ ሀዘን ጋር ሀገሩን በዓለም ጫፍ ላይ ያስቀመጣት ስለዚህ ብቻ ጀግና ነው